ተናስጥልን የዕለቱን ልዩ ዘገባም እነሆ እናቀርባለን። ኢትዮጵያም ከድንበር ወደ ጅቡቲ ታጁራ ወደብ ኮሪደር ለመገንባትና ወደቡ አካባቢ የባህር ኃይል ለማቋቋም ያቀረበችውን ጥያቄ የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌህ ውድቅ ማድረጋቸውን ገለጹ። ፕሬዝዳንቱ ለፈረንሳዩ ጂን አፍሪካ መጽሔት በሰጡት መግለጫም ኢትዮጵያም ይህንኑ ጥያቄ ለማቅረብ ልዑካን ቡድኗን ወደ ጅቡቲ ልካ እንደነበር ጠቅሰዋል። ጥያቄው ግን ጅቡቲና ኢትዮጵያ ቀደም ሲል ከደረሱበት መግባባት ያፈነገጠ ነው፣ በማለት ገልጸዋል። ኢትዮጵያም በሌሎች ሀገራት ሕልውና ላይ ስጋት ሳትደቅን የሁሉንም ጎረቤቶቿን ወደቦች ለንግድ ልትጠቀምባቸው ትችላለች ያሉት ፕሬዝዳንቱ፣ ጠቅላይ ሚኒስትር አብይ ይህን ጥያቄ በኃይል መፍታት እንደማይቻል የተገነዘቡ ይመስለኛል፣ ማለታቸው ተዘግቧል። እስራኤል ማምሻውን በኢራን ላይ አዲስ ጥቃት መክፈቷን ተከትሎ በቴላቪቭ ፍንዳታዎች ተሰምተዋል። የተለያዩ ሀገራት ወደ ኢራንና እስራኤል በረራ ማቆማቸው ሲነገር መላው እስራኤል በኢራን ጥቃት ሥር ነው ብሏል የእስራኤል መከላከያ ሚኒስቴር ከጥቂት ደቂቃዎች በፊት የኢራን መንግስታዊ መገናኛ ብዙሃን በእስራኤል ላይ የመልስ ምት ተጀመረም እያሉ ናቸው። የእስራኤል አየር ኃይል በኢራን ሚሳይል ማስወንጨፊያዎችና መሠረተ ልማቶች ላይ ጥቃት መፈጸሙን ከጥቂት ጊዜ በፊት በኤክስ ገጹ ይፋ አድርጓል። በቴሄራን ፍንዳታዎች የተሰሙት በአገሬው ሰዓት አቆጣጠር ትላንት ሐሙስ ለአርባ አጥቢያም ከሌሊቱ 9 ሰዓት ገደማ ነበር። የኢራን ቴሌቪዥን በቴሄራን የሚገኙ የመኖሪያ ስፍራዎች ጥቃት እንደደረሰባቸውና ከዋና ከተማዋ በስተሰሜን ምስራቅ ፍንዳታዎች መሰማታቸውን ዘግበዋል። በእስራኤል ነዋሪዎች በተመሳሳይ ሰዓት የአደጋ ጊዜ የስልክ ማስጠንቀቂያዎች ደርሷቸዋል። የእስራኤል ጦር በኢራን የተለያዩ አካባቢዎች የኒውክሌር ይዞታዎችን ጨምሮ በርካታ ወታደራዊ ኢላማዎች ላይ ጥቃት መፈጸሙን አስታውቋል። የመጀመሪያው ጥቃት ከተፈጸመ ከሰዓታት በኋላም ከዋና ከተማ በስተ ደቡብ 225 ኪሎ ሜትር ርቀት ላይ በሚገኘው ናታንስ የኒውክሌር ጣቢያም ፍንዳታ መሰማቱን የኢራን መንግስታዊ ቴሌቪዥን ሲዘግብ የዓለም አቀፉ ኒኩሌር ተቆጣጣሪ የናታንዝ የኒኩሌር ማዕከል ጥቃት እንደተፈጸመበት አረጋግጧል። ኤጀንሲው ከጥቃቱ ጋር ተያይዞ በናታንዝ ጣቢያ የጨረር መጠን እንዳልጨመረ የኢራን ባለሥልጣናት እንዳሳወቁት ገልጿል። የኤጀንሲው ኃላፊ ራፋኤል ግሮሲ የኒኩሌር ተቋማት በፍጹም ጥቃት ሊፈጸምባቸው አይገባም። እንደነዚህ አይነት ጥቃቶች በኒኩሌር ደህንነት፣ በጸጥታ እንዲሁም በዓለም አቀፍ ሰላምና ደህንነት ላይ ከፍተኛ እንደምታም አላቸው ብለዋል። ኃላፊው ለቦርድ አባላት በሰጡት መግለጫ የኒኩሌር ተቋማትን ደህንነት አደጋ ላይ የሚጥል ማንኛውም ወታደራዊ እርምጃ በኢራን በቀጠናውና በሌሎች አካባቢዎች ከባድ መዘዝ የሚያስከትል ነው ሲሉ አስጠንቅቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው የጀመረችው ኦፕሬሽን ራይዚንግ ላይን ሲሉ የጠሩት ዘመቻም ኢራን በእስራኤል ላይ የደቀነችውን ሕልውና አደጋ ለመቀልበስ ያለመነው ብለዋል። ዘመቻው ለቀናት እንደሚቀጥል የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራንን የኒውክሊር ፕሮግራም ለማስቆም ላደረጉት ጥረትም አመስግነዋል ኔታንያሁ። ኢራን በበኩሏም አርብ ማለዳ ላይ ወደ 100 የሚጠጉ ሰው አልባ አውሮፕላኖች ወደ እስራኤል የላከች ሲሆን ሁሉም ድሮኖች መክሸፋቸውን የእስራኤል ጦር አስታውቋል። የኢራን የውጭ ጉዳይ ሚኒስቴር የሀገሪቱ ጦር ኃይሎች የኢራንን ሉዓላዊነት ሙሉ በሙሉ ወይም ደግሞ በሙሉ ጥንካሬና ተገቢ ነው ብለው ባሰቡት መንገድ ይከላከላሉ ብሏል። ወረራ ሲል የፈረጀውን የእስራኤልን ጥቃት የኢራን መንፈሳዊ መሪ አሊ ካማኒ እስራኤል መራራና የከፋ ህመም ይገጥማታል ሲሉ አስጠንቅቀዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሀገራቸው በጥቃቱ እንዳልተሳተፈችና ምንም አይነት ድጋፍ ለእስራኤል እንዳልሰጠች ተናግረዋል። የአሜሪካም ዋነኛ ትኩረት በቀጠናው የሚገኙ ኃይሎቿን መጠበቅ ብቻ እንደሆነ የአሜሪካ ፕሬዝዳንት ዶናልድ ትራምፕን ቢሆኑ ጥቃት እንደሚፈጸም ከማወቃቸው ውጪ ሀገራቸውን እንዳልተሳተፈች ለፎክስ ኒውስ ገልጸዋል። እስራኤል በተናጠል ነው እርምጃ የወሰደችው፣ እጅ የለበትም ያለችው የአሜሪካ ፕሬዝዳንት ትራምፕ ኢራን የኒውክሌር ስምምነት ለመድረስ አሁንም ጊዜው አልረፈደም ብለዋል። ከሁለት ወራት በፊት ለኢራን መሪዎች ከስምምነት ለመድረስ 60 ቀናት ሰጥቻቸው ነበር። ጊዜውን አልተጠቀሙበትም። ዛሬ 61ኛ ቀኑን ይዟል። አሁንም ሁለተኛ ዕድል አላቸው ብለዋል ፕሬዝዳንቱ። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር አሳሳቢ ያሉት ጥቃት እንዲቆምና ውጥረት እንዲረግብ ጥሪ ሲያቀርቡ ጃፓን፣ ቱርክ፣ ኢንዶኔዥያና ሳውዲ አረቢያ ጥቃቱን አውግዘዋል። ቻይና ግጭቱ እንዳይባባስ ያደረባትን ስጋት ስትገልጽ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እስራኤል በኢራን ኒኩሌር ይዞታዎች ላይ ያደረሰችውን ጥቃት አውግዘዋል። ሁለቱም ወገኖች ቀጠናውን ለከፋ ጦርነት ከሚዳርግ ተግባር እንዲቆጠቡ ጥሪ አቅርበዋል። የኢራን አብዮታዊ ዘብ አዛዥ ሆሴን ሳላሚ፣ ምናልባትም በዚህ የእስራኤል ጥቃት ከተገደሉ ከፍተኛ አመራሮች መካከል ዋነኛው ሳይሆኑ እንዳልቀረ ይነገራል። ሆሴን የአብዮታዊ ዘበን የተቀላቀሉት የኢራቅ ኢራን ጦርነት መፈንዳቱን ተከትሎ እንደ አውሮፓውያኑ አቆጣጠር በ1980 ሲሆን በወታደራዊ ማዕረግ ከፍ እያሉ ሲመጡም በአሜሪካና በምዕራባውያን አጋሮቿ ላይ በሚሰነዝሩት ትችት ወይም ደግሞ ጠንካራ ተቃውሞ ይታወቃሉ። ኢራን 300 ድሮኖችና ሚሳይሎችን ያሳተፈ የመጀመሪያውን የቀጥታ ጥቃት ከዓመት በፊት በእስራኤል ላይ ስትፈጽም እርሳቸው የአብዮታዊ ዘብ ኃላፊ ነበሩ። ከእስራኤል ጋር ያለው ውጥረት መጋጋሉን አስመልክተው ሁሴን ሀገራቸው ለማንኛውም ሁኔታና ግዳጅ ዝግጁ መሆኗን ትላንት ሐሙስ ቀን ተናግረው ሌሊቱን መገደላቸው ተሰምቷል። የኢራን ጦር ኃይሎች ጠቅላይ አዛዥ ማለትም ኤታማዦር ሹም መሐመድ ባግሃሪ በዚህ ጥቃት ከተገደሉት መካከል ሲሆኑ እንደ አውሮፓውያኖቹ አቆጣጠር 1980 ነው አብዮታዊ ዘቡን የተቀላቀሉት ተብሏል። የሀገሪቱ የአቶሚክ ኢነርጂ ተቋም ኃላፊ የነበሩት የኒውክሌር ሳይንቲስቱ ፍሬይዲን አባሲም መገደላቸው ሲነገር ለኢራን የኒውክሌር ማበልጸግ እንቅስቃሴ ከፍተኛ ድርሻም አበርክተዋል ነው የሚባለው። ከዚህ ቀደም በአውሮፓውያኑ 2010 በቴሄራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈዋል፣ የሚባሉት ሳይንቲስቱ ዛሬ ከ15 ዓመት በኋላ በእስራኤል ጥቃት ተገደሉ። ሌላኛው የኒኩሌር ሳይንቲስትና በቴሄራን የሚገኘው የእስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት ማሃዲ ቴራንቺን ጨምሮ እስራኤል በዚህ ጥቃት የገደለቻቸው የኒኩሌር ሳይንቲስቶች ስድስት መሆናቸውን የኢራን ባለሥልጣናት ገልጸዋል። እንዲሁም የኢራን ጦር ምክትል አዛዥ ጎላሚ ራሺድም ተገድለዋል። እስራኤል ኢላማ ያደረግኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን ግን በቴሄራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ሕፃናትን ጨምሮ ሰላማዊ ዜጎች መገደላቸውን ዘግበዋል። ኢራን ለረጅም ጊዜ የኒውክሌር መርሃ ግብሯም ለሰላማዊ ዓላማ ብቻ እንደምትገለገልበት ስትገልጽ ቆይታለች። በመላው ሀገሪቱ የኒኩሌየር ማዕከላት የገነባች ሲሆን የተወሰኑት እስራኤል ጥቃት የፈጸመችባቸው ናቸው። ዓለም አቀፉ የአቶሚክ ኃይል ኤጀንሲን ጨምሮ በርካታ ሀገራት የኢራን የኒኩሌየር ፕሮግራም ለተባለው ዓላማ ብቻ ስለመዋሉ እርግጠኛ አይደሉም። በዚህ ሳምንት የኤጀንሲው አስተዳደር ቦርድ ኢራን የተጣለባትን ኒኩሌየር ከማስፋፋት የመቆጠብ ግዴታዋን ከ20 ዓመታት በኋላም ለመጀመሪያ ጊዜ ሳለች ከሚል ውሳኔ ሲደርስ ኢራን ከዚህ ቀደም ያበለጸገቻቸውን የኒውክሌር ቁሶች እንዲሁም የበለጸገ የዩራኒየም ክምችትን በተመለከተ ምላሽ መስጠት አለመቻሏን ጠቅሶ በዝርዝር አስቀምጧል። ኢራን ዩራኒየምን 60 በመቶ በጠራ መልኩ ማበልጸጓን የገለጸው ኤጀንሲው ይህም ቢያንስ 9 የኒውክሌር ቦምቦች ለመስራት በቂ ነው ብሏል።